ሰላም የተወደዳችሁ ቤተሰቦች፣ ዛሬ ደግሞ ቀጣዩን የሲዳማ ክልል ርዕሰ መስተዳድር የመሆን እጣ ፈንታ እንዲሁም ግምት የተሰጠው ያለው የሲዳማ አንጋፋ እና እንደ ሽቱ መልካም ዛ ያለው ስም ባለቤት የቀኝነቱ ብዙ መስካሪዎች ያሉት የክልል ርዕሰ መስተዳድር የመሆን እንደሚችል እየተገመተም ስላለው ሰው እናገራለሁ። ስለዚህ ታላቅ ሰው ከመናገሬ በፊት ግን ይህንን ቪዲዮ ላይክ በማድረግ ጀምሩ። በቤቱ አዲስ ሆናችሁ ቤቱን ሰብስክራይብ አንዴ፣ ቪዲዮን ቆም በማድረግ ደግሞ ይህ ሰው ማን እንደሆኔ ግምታችሁን ዶኩመንት ሰክሽን ላይ ካስቀመጣችሁ በኋላ ቪዲዮን ጨርሳችሁ በመጨረሻም ግምታችሁ ትክክል ከሆነ ትክክል ነው ያላችሁ አንድ ቁጥርን ትጽፋላችሁ። አርጋችኋል ብዬ አምናሉ። አሁን ቀጥታ ወደ ሐሳቤ ገባል። በሆዳሞቹ እየወደቀች የነበረች ሀገር መልሶ በማቆም የስዳማንና የሐሰን ከተማ ነዋሪዎች የለውጥ ፋላ ይሆናል ተብሎ እየተጠበቀ ያለው የስዳማው ትልቁና ታማኙ ሰው ስዳማ በደቡብ ክልል ስር በነበረችበት ሰዓት በጣም በርካታ በሲዳማ ዞን ቢሮዎች በትልቅ ኃላፊነትና በትልቅ ስልጣን እርከን ላይ ሲያገለግል የነበረ በዋሳ ከተማ ማዘጋጃ ቤት ኃላፊነት እስከ ጠቅላይ ሚኒስተር ቢሮ ከዛም በታማኝነቱ ተመስክሮለት በተለያዩ ሀገራት የኢትዮጵያን አምባሳደር ሆኖ ያገለገለ በአሁኑ ሰዓትም በጋና የኢትዮጵያ አምባሳደር ሆኖ እያገለገለ ያለው ኑሮንም በጋና አክሪያ ከተማ አድርጎ በዚህ ሰዓት እዛው የሚገኝ የጋና አምባሳደር የሆነ ስለ ሲዳማ ልጅ ስለ ተፈሪ ፍቅሬ እናወራለን። ዶክተር አብይ ለዚህ ክሩ ሰው ጥሪ ያቀርባል። ያገራችሁ ልጆች እንደ ጅብ ሆኖ ሀገርን እየበሉ ነውና ታደጋት በማለት በቅርበት የሚያውቀውን የሚተማመንበትን ሰው ለሲዳማ ክልል ርዕሰ መስተዳድርነት እጩ አድርጎ አቅርቦልናል። ይህ ሰው ተፈሪ ፍቅሬ ይባላል። በአመራር እጦት እንደ ቁማርተኛ ካርታ እየተበወዘ ያለውን ህዝብ አርፎና ተረጋግቶ የምናይበት ጊዜ የአብዛኛው ሰዎች ምኞት እንደሆነ ያቀ ነው። በባለፈው እንደተናገር ነው በአጥፊነት የማረክ ተሸላሚ የሆኑት የክልላችን አመራሮች ጠቅላይ ሚኒስትር ከአብይ አህመድ ጋር በነበራቸው ስብሰባ የቤት ስራ እንዳልሰራ ከአስተማሪ እንደሚደበቅ ተማሪ ሲደበቁና በሰው ኋላ ሆኖ ሲንሸኳሸኩ እንደነበሩ ተናግረናል። ነገሩ አዲስ ሰረኛ ከብታ አስተኛ ሆኖባቸው ስልጣናቸው በግል ጥቅም በመዋል የተወጠሩ ሰዎች ናቸው። የበላይነታቸውና የስልጣናቸው ልክ እስኬት እንደሆነ እንኳን ያልገባቸው ፖሊስ ማለት ሁሉንም ሰው የማሰር መብት ያለ የሚመስላቸው አለቃ ማለት ደግሞ ማንንም ማባረርና ማሳደድ የሚመስላቸው ከነሱ በላይ ያለውን የጠበቀ የሕግ መዋቀር ያልገባቸው በጣም ራሳቸው አመለካከትና በራሳቸው ሂሳብ ይሄዱ የነበሩ እንደ ወንደ ላጤ በሶ በመጥበጫ አድርጎ ሀገር እየበጠበጡና እንደፈለጉ ሲያደርጉ የነበሩት አንድ ጠያቂ በበላይነት መኖሩን ዘንግቶ ነበር። ይህ ስብሰባ ግን አንድ የበላይና ጠያቂ መንግስት እንዳለ የገባቸውና የተርበተበቱበትና የተደበቁበትም ስብሰባ ነበር። የናጌ ሲዳማ ክልል ተስፋ የሆነውን ተፈሪ ፍቅሬንም ለስልጣኑ እንድናስብና እንድናጭ አደረገው ይህ ስብሰባ ነበር። ተፈሪ ፍቅሬ የፌደራል ስልጣን ሹመት በጠቅላይ ሚኒስትር ቢሮ ኃላፊ መሆን አገልግሏል። አቶ ተፈሪ ፍቅሬን ዶክተር አቢይ በደንብ ያውቁታል። ለዚህም ነው ሀገርን ታደጋት በሚመስል መልኩ ጥሪ ያቀረበለት በኛ ሐሳብ የቆየ የመሰለው የፌዴራል መንግስት የሚመጣው የአመራሮች ላይ ያለው ውሳኔ ለካስ መስመር መያዝ ያለበት ጉዳይ ነበር። ለነገሮቹ እኛ ቸኮልን። ቢሆንም ነገሮች ቀስ በቀስ ወደ መደምደሚያ እየቀረቡ ይመስላሉ። እንደ ሁል ጊዜ ይህ ሁሉ አብቅቶ በመልካም አስተዳደር ዘመን ስለ አገራችን ስዳማ ደግ ደጉን በመውራት ቪዲዮ የምንሰራበት ጊዜ ከዚህም የበለጠን እንዲፈጠን የልብ ምኞቴ ነው። የዛሬን ቪዲዮ በዚህ መልኩ አበቃለሁ። ቪዲዮውን ላይክ ሳታደርጉ የጀመራችሁ ላይክ፣ እንዲሁም በሐሳብ አስተያየታችሁ ጻፋችሁ ኮመንት ትክክል መሆኑን እና ካልጻፋችሁም ሐሳባችሁን አስቀምጡልኝ ያልኩኝ። እንደዚህ አይነት ቪዲዮ እንደርሳችሁ ደግሞ ዳውል ምልክቷን ማብራቱን አትርሱ። ይህ ጃሾ ሚዲያ ነው።